መቼም ካንተ ውሸት አልጠብቅም። አብጌል የምትለው ነገር እውነት ነው ወይ? ቀጥሎ ማታ ያጉር ተገልጦ ቢሆን ነው። አቤጌል የዳጣን ስልክ እንግዲህ ከውሃ ላይ ተቀብላ አባተር ነው ክፈችልኝ በማለት እንደዚሁም የማይሆኑ ተገቢ ያልሆኑ ቃላቶችን ከናታን ጋር ዳጣን በመምሰል እየተጀናጀነች አንዳንድ ነገሮችን እያወራች ነበረ። ይሄ ነገር ግን ለናታንም ለዳጣም አዲስ ነው። ናታን እንግዲህ ዳጣነች ብሎ ነበር እያወራት ያለው ዳጣን ግን ስለዚህ ነገር ምንም የምታውቀው ነገር የለም ነገር ግን መጨረሻ ላይ እማዬ አባዬ ይሄን ነገር ማየት አለባችሁ እሷም እንግዲህ እንደዚሁም ደግሞ ዳጣንም አየሽ እማዬና አባዬ ፊት ጨዋት ሜስ ያለሽ ግን ዞር እያሽ ቤታችን አል ቢርጎ አርግተሸል ከዚህ ቤት መውጣት አለብሽ አንቺ ምናታንም እያለች እንደዚሁም እንግዲህ ሰላምዬንም እንደውም እኔ እምልሽን ካላደረሽ ከዚህ ቤት አስወጣሻለው እያለቻት ትገኛለች ሰላም ግን እንዴት እንደዚህ ያለሽ እኔ እኮ ከልጅነትሽ ጀምሬ ያሳደግኩሽኝ አጥቤ እዚህ ያደረስኩሽ እኔ ነኝ። እዚህ ቤት እኔ ሰራተኛ ብቻ አይደለውም በማለት ነው ያለቻት እና ባለቤት ነሽ ያለቻት እና ይህን ነገር ግን ቤተሰብ አቁም አቶ ደረጀ ቢያውቅ እንግዲህ አቤጌል ይሄ የመጨረሻዋ ነው የሚሆንላት። ከባድ እርምጃ ነው የሚወሰድባት ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያለችሁበት አለም ዳርቻ ሰላማችሁ በዘት ተተረፍረፍ ይበልኝ እያልኩኝ ዳጣ ዲራማ ቀጣይ ክፍል እጅላችሁ መጥቻለሁ። ምን አዲስ አለ? ምን ተማርንበት? ምን አተረፍንበት? ብዙ ነገር ተምረንበታል። ምክንያቱም የዳጣን ህይወት እና አቶ ደረጀ ያደረገው ነገር በብዙ ሰዎች ህይወት ውስጥ እንደውም በሀገራችን ላይ እንደዚ አይነት ነገር በስፋት ነው የሚገኘውና ምክንያቱም ለስሜታቸው ብለው ልጆችን በያገኙበት እያንጠባጠቡ ልጆች ግን ዋጋ የሚከፍሉ ብዙዎች ስላሉ ማለት ነውና፣ የብዙዎች ሰዎችን ህይወት ይጎበኛል ብዬ አስባለሁ ማለት ነው። እንግዲህ አቤጌል ያው የቅናት መንፈስ ተጸናውቷታል ማለት ነው። እሱም እንግዲህ እሷ ናታንን ትወደዋለች፣ እሱ ግን አይወዳትም። እንደውም ዳጣ እዛ ቤት ከመጣች ቀን ጀምሮ እሷን ማየት ራሱ አይፈልግም ከዳጣ ውጪ ማለት ነው ዳጣ ደግሞ ተጫዋች ተግባቢ ግልጥ የሆነች ሴት ናት አዝናኝም ናት እና እንግዲህ የተጠቀመችው ሲስተም ምንድን ነው የእሷን ስልክ ከውሃ ላይ ነው እየተቀበለችው ማለት ነው ውሃ እንግዲህ እንደ ስሟ ውሃ ናት እሷ ማለት ነው እና ነገር ግን ስልኳ የዳጣ ስልክ ውሃ ጋር ነበረ እሷም የዳጣን ስልክ ባተሩን ታውቂዋለሽ ክፈችልኝ፣ በማለት ተቀብላት ነበረ። ነገር ግን ቀጥታ ባተሩን እንደከፈተችላት ከናታን ጋር መጣጣፍ ነው የጀመረችው ማለት ነው። ናታንም በፊትም በልቡ ስለወደዳት ዳጣን አንዳንድ መልሶችን እየመለሰላት ነበረ። እንደዚሁም ለምን ክላሴ አትመጪም ታዲያ ተናፈኩሽ እያላትም ነበረ እና እሷም እንግዲህ እሺ መጣለው ነበር ያለችው መጨረሻ ላይ ግን አቤጌል ያደረገችውን ስራ ስለምታውቅ ቶሎ ብላ እናቷ ጋር ነበር የደወለችውና ነይና እነኚ ልጆች የሚያደርጉትን ነገር ልንገርሽ ነው ያለቻት። እሷም አረ ተረጋጊ አንቺ ሊጤነኛ አይደለሽም ነበር ያለቻት። ና እማዬ፣ እኔ ምንም ብለሽ አንቺ እኔን አታምንኝም፣ ስለዚህ ነይና በአይንሽ አይተሽ ታምኛለሽ፣ ዳጣና አቤጌል የሚጣጣፉትን ነገር ነበር ያለቻት። ነገር ግን ወደ ቤት ሲሄዱ አቶ ደረቼና ወይዘሮ ማርታ ማለት ነው። እሷ ሁለቱን ፊት ልታሳያቸው ነበረ። እንግዲህ ወይዘሮ ማርታ በጣም በልህና አስተዋይ ሴት ናት። ስልኩን ምንጭቅ አርግታት ነበር የደበቀችው። እሷም ስለዚህ ለም ትደብቅኛለሽ አባዬ የሚየው እንጂ ስልኩን ጉዳቸው ነበር ያለቻት። ግን ምንም ጉድ የለም የጉዷ ባለቤት እሷ ራሷ ናትና እዞም አራንቺ ተረጋጊ፣ ነገ አባትሽ ወደ መንገድ ይሄዳል። መንገደኛ ነው የተኛበት፣ ግን ጤነኛ ነሽ? እንዲህ በማለት ነበር ያለቻት። ይኸው እማዬ እዩ ውሄድ እንግዲህ እዩ ከፈችውና ባይንሽ እያለቻት ነበረ ና ነገር ግን ዳጣ ደግሞ ሰላም ስራ እያገዘቻት ነበረ። ነገር ግን በበሩ ላይ ስታልፍ ናታንን ትንሽ ለማዛግ ወደዛ ሄዳ ነበረ ና እሱ ግን አንቺ አታፍሪም እንዲ ያላት ምንድን ነው ያለችው? እንግዲህ ግራ እየተጋባች ና እንዴት ምን ነበር እየጣፍሽ ይልኛለሹ? አረኔ ምንም አልጣፍኩም እኔ እኮ ሰላምዬን ስራ እያገዝኳት ነበር፣ ስልኬ ደግሞ ውሃ ጋር ነው በማለት ነበር ያለችውና ነገር ግን ዳጣን ወዲያውኑ ነገሮች የገቡትና አቤጌላት አለቃትን በማለት እንግዲህ አቤጌል ጋ ነው ሮጠው የሄዱት ማለት ነው። አቤጌልም ቁጭ ብላ እናቷን ላሳይሽ እያለቻት ነበረ። ስለዚህ እናትየዋን ላሳይሽ እያለቻት ናት። ባተርኑን ታቃሌ። ተንኮለኛ ናት ማለት ነው። እንዴት አወቀች እንዴት አየችው የሚለው ጥያቄ ነው። እና ይሄ ነገር እንግዲህ እናትየዋን በጣም አስቆጥቷል ማለት ነው። ናታን እንደዚህ አይነት ነገር በፍጹም አደርግም እያለቻት ነበር። ናታንም እማዬ፣ ይህ አንቺ እንደምታስቢው አይደለም፣ እሷ ራሷ ነች በዳጣ ስልክ እየጣፈችልኝ ያለችው ዳጣ መስላ ነበር እያላት ያለውና እሷም ናታን እዬ፣ እንደማትወሸኝ እርግጠኛ ነኝ፣ ተስፋ አደርጋለሁ፣ ምትዋሽ ልጅ አይደለም፣ ያለ እውነቱ ንገር ስትለው እንግዲህ አዎ፣ እየተጣጣፍን ነበር፣ ግን እየተጣጣፍን ያለነው ከዳጣ ጋር ሳይሆን፣ እሷ ራሷ ነች ዳጣ የሚያወጣውን ስልክ ተቀብላ እየጣፈችልኝ ያለችው ምን እንድተጣጣፍን ደግሞ አልነግርሽም የሚል ነገር አይደለም ነበር ያላት። ና በዛው መሀል እንግዲህ ዳጣም ትመጣለች። እሷም አቤጌልም አይኗን በቸው አጥባ፣ አንተ አስመሳይ ነህ፣ ደህና ሰው ትመስል ነበር፣ ደሞ አስመሳይ በማለት ስትለው እንግዲህ እናታም አረ አንቺ ላይ ዝም በይ ባክሽን በማለት እንግዲህ ትቆጣታለች ማለት ነው። እሷም እማዬ፣ ዛሬ እዚህ ስልኩ ውስጥ የሆነ ነገር ታየሽ ሙገዳይን ትትላት አረ ሞትሽን ያርገው መንግዳይን ግዳይን ትላለች። እዚህ ሂጂ ከፊቴ በማለት ነበር ያለቻትና ስልኩን እንግዲህ ባተርኑን ከፈችልኝ ነበር ያለቻት አቤጌል ዳጣን። እሷም አል ከፍተልሽም ነበር ያለችኝ። እንደውም ውሃን አስከፈታታለሁ ብላ እንግዲህ ውሃን ከፈችልኝ ያለቻት ውሃም እያዛ ገቻት እንዴ፣ ባልከፍትልሽ ስ ምናምን ስትላት፣ ሴጣን አታምጪብኝ ስትላት፣ እንዴ አንቺ ሴጣንሽ እንዴ እንዴ፣ ተረጋይ ከፍትልሻለው እያለች እንግዲህ ባተርኑን ታቋዋለች፣ ግን አላቅም ለማለት ለማስመሰል ነው ውሃን የተጠቀመችው እና ውሃም ከፍታ ሰሰጣት። እንግዲህ ዳጣም ተከትላት ስልኬን አምጪው ነው ያለቻት እና አልሰጥሽም፣ ምን ታመጫለሽ ነው ያለቻት። ስልኬን አምጪ ሌላ ነገር ሳይከተልሽ ነበር ያለቻት። አሁንም አልሰጥሽም፣ ዛሬ ከናታን ጋር እየተጣጣፍሽ ጉድሽ ይወጣልሻል ስትላት፣ ምንም የተጣጣፍኩት ጉድ የለም፣ ከኔ ጋር አትሳፈጪኝ፣ ሌላ ችግር ውስጥ ገብያለሽ፣ ስልኬን አምጪ ነበር ያለቻት። እሷም አልሰጥሽም ስትላት እንግዲህ ተስተናግዷ እሷም እጇን ይዛ ጥምዝዝ አርግታ አልጋ ላይ ጥላ ስልኳን ተቀብላት ተሰውራለች ማለት ነው። እሷም እንግዲህ ምንም እንዳልተፈጠረ ውሃን በጥፊ ጭው አርግታት ትወጣለች ማለት ነው። እሷም እንግዲህ በጥፊ የመታቻት አይዞሻ ቤቄል የባለቻት ነው። እንዴት አይዞሽ ትኛለች በማለት ነው እንግዲህ ያጠናገረቻት። እሷም ጠጉሯን ይዛ ትንሽ ለመነስነስ ሞክራ ነበረ። መጨረሻ ላይ ግን ያው ገላጋ የምጥናጠገባቸው ስላለ ያው ገላገለቻቸው እንበል እናም እንግዲህ ተመልሳም የታለሻች ያቺ ሌባ እሷ ነች የተጣፋፉ ነበረ። እማየ፣ ማየት አለብሽ ዛሬ ይህንን ጉድ እያለቻት ነበረ። ዳጣ ግን የተጣጣፈው ሚሴጁን ሁሉ እንዳለ ፎርማት አርግተው እንደ አዲስ መልሰው እንግዲህ፣ ምንም የለም ትዬ እየዋሸች ነው ብላ እንግዲህ ስልኩን ለና ለወይዘሮ ማርታ ሰጣት ነበረ። ማርታ ግን ስልኩ ስታይ ምንም የለም ማለት ነው። አቤጌል እንግዲህ ጨለለች ማለት ነው። ተንኮል እየሰራ ነበረ። ጨለለች? እንዴት እንዴት ቴክስቱ ይጠፋል? አጥፍታው ነው ማየ እያለች ነበር እንግዲህ። ይሄ ሁሉ ነገር ምንድን ነው ናታን? እኔ ለምን አልወደደኝም? ለምን ዳጣን ወደደ? የሚል መንፈስ ነው እንግዲህ የተጸናወታ አቤጌልም ማለት ነው። ነገር ግን መጨረሻ ላይ ውሸታም ሆናለች እሷ ራሷ። ይሄ ነገር እውነት ዳጣ ስልኩን ስትሰጥ ናታን በጣም ተደናግጦ ነበረ አራት ስጫት ለማዬ በቃ ምንም አልተጣጣፍንም በቃ ማየት አይጠበቅብሽም እያለት ነበረ እንግዲህ ወይዘሮ ማርታንም እሷ ግን አይ ሊየው ብላ ነበር ያለችው ግን ዳጣም ጎበዝ ና ብልህ ሴት ናትና ጥፍትፈት አርግታ ነበር የሰጠችው ናታን እንግዲህ መጨረሻ ላይ ውጡልኝ ከዚህ ነበር ያለቻቸው ሁላቸውንም ውጡልኝ እናንተ ልታሳብዱኝ ነው ነበር ያለቻቸውና ና ነገር ግን ሁላቸውም ወጥተዋል ወደየቦታ ቦታቸው ይዘዋል ናታን ግን ምናልባት በቃ ይህን ቴክስት ምናልባት ስታጠፋው አንብባው ሊሆን ይችላል። ዳጣ እኔ እንደምወዳት ልትረዳኝ ትችላለች። አይተዋለች። ሳታነበው መቼም አላጣፋችሁም። አቤጌልም ደግሞ እሷን እንደማልወዳት ዳጣን እንደምወድ ተረድታለች ብዬ አስባለሁ። ስለዚህ አሁን ዳጣን ሁን ብዬ ነው አይኗን ማያት፣ በሌሊት ተነስቼ ከዚህ ቤት መውጣት አለብኝ እያለ ይገኛል ማለት ነው። ዳጣም እንዴት እንደዚህ ይሆናል እንዴት እንደዚህ አይነት ነገር ይፈጸማል? በስልኬ ላይ በእኔ ስልክ እያለች እንግዲህ በጣም ተናዳለች፣ እሷን ማለት ነው እንግዲህ እንደዚሁም አቤቄል በጣም አፍልታለች፣ እውነት ለመናገር ማለት ነው። እሷን ከዝና ጋር ነው ማጋባት፣ ካልሆነ ከዝና ጋራ አጋብተን እዛ ክብሪትና ጭድ ሆኖ ማለት ነው እና እንግዲህ በድጋሚ ሰላም፣ ሳሎን እያስተካከለ እያለ ቁጭ በይ ነበር ያለቻት። ለምን ምን ልርዳሽ ትላት እሷን። እንግዲህ ምን ትረጅኛለሽ እኔን መትረጃት እንዳጣን ዱርየዋን እርጃት እንጂ እኔ ቁጭ በይን ያልኩሽ ቁጭ በይ ነበር ያለቻትና፣ ሰላም አቤት ትህነዋ፣ አቤት ሰው አክብሮቷ ማለት አንዳንድ ሰውም ባልቀመጥ ምን አባሽ ታመጫለሽ ነበር የሚለውና እሷ ምሽ ምልእና ነው ስትላት፣ እሷም እዚህ ቤት ውስጥ አንቺ ነሽ ቤት ምትዩ። ዳጣ ናታን ክፍል እየሄደ ከሱ ጋር እንደምትውል ከሱ ጋር እንደምታመሽ ታውቂያለሽ፣ ታያለሽ፣ እያየሽ ግን ዝም ማለሽ ነበር ያለቻት። አላየውም አላቀም ነው ያለቻት። እሷም ለእሷ መሸፈንሽ ነው ለእሷ መደበቅሽ ነው። አሁን ግን ለማዬ ናታን ክፍል እየሄደች ዳጣ ከሱ ጋራ እንደምታመሽ ከሱ ጋር ስትጫወት እንደምትውል አንዱ ክላስ ውስጥ አብረው እንደሚውሉ ለማዬ ትነግሪያት አለሽ ነበር ያለቻትና እሷም በፍጹም አላደርገውም ነበር ያለቻት። ሰላም ማለት ነው እንግዲህ ካልሆነ ከዚህ ቤት ተባረር ያለሽ ነበር ያለቻት። እንግዲህ ሰላምን በጣም በመናደድ እኔ እዚህ ቤት ሰራተኛ ብቻ አይደለውም፣ እሺ እንደዚህ ልትናገርኝ አይገባም። ከልጅነትሽ ጀምሬ እኮ አጥቤ ተንከባከቤ እዚህ ያደረስኩሽ እኔ ነኝ። እዚህ ቤት ደግሞ እኔ ሰራተኛ ብቻ አይደለውም በማለት ነበረ ሰላም መለሰችላት። እና ሰራተኛ አይደለሽ ምንድነሽ? አባወራ ነሽ በማለት ነበር ያለቻት እና እንግዲህ ሰላም ይህንን ያለችበት የራሷ ምክንያት አላት። እውነት ነው፣ ሰራተኛ ብቻ አይደለችም የዳጣም እናት ናት ማለት ነውና እንግዲህ አንዳንድ አንድ ሚስጥሮችን ስናወጣ ስለዚህ እንዴት ነው እንደዚህ የምትናገሪ? በማለት አዝንብሻለሁ ስትላትም በታዝኒ በእድልሽ እዘኚ ድሃ አርግቶ ለፈጠረሽ ሰራተኛ ላደረገሽ ነበር ያለቻትና እኔ ደሃም አይደለም ሰራተኛቱም ደግሞ በራሴ ወድጄና ፈቀጄ ነው እንጂ እኔ ድሃ ሆኜ ወይም ደግሞ ሰራተኛ ፈልጌ ሳይሆን በራሴ ፍቃድ ነው ነበር ያለቻትና እንግዲህ እንዳጣ መታ አንቺ እንዴት ነው እንደዚህ የምትናገሪያት? ገና ለገና ሰላም ሰራተኛ ናት ብለሽ ነው እንደዚህ መጥፎ ቃላትን የምትናገሪያት? ባለጌ ናት፣ ባለጌ ነሽ አንቺ ብወልድ እኮ አንቺን ታደርስሻለች። እንዴት ነው እንደዚህ የምትናገሪያት? ብትላት እንግዲህ እሷ በተረት ነው ያለፈቻት ማለት ነው እና ዳጣም እንግዲህ ሰላምዬ በጣም ነው የምትወዳ። ሰላም እንግዲህ በያሉ ሰላም አሉ አንቺ ልጅ በጣም ተበላሽ ተሻል በማለት ነው እንግዲህ ትታት የወጣችሁ ማለት ነውና፣ አቤጌል በጣም እያበዛችሁ ነው ማለት ነው። እንግዲህ ውሃም እንደዚሁ ትምህርት ቤት ሂጂ ተማሪዎቹና አስተማሪዎቹ ሳቁብኝ እያለች ያተገኛ ሌላ እናቷ እሷም በምን ምክንያት በትላትም እንግዲህ አስተማሪው እያስተማረ ነበረና ስለ መብራት እያስተማረ ነበር። እኔ ግን ደግሞ ሌላ ሀሳብ ውስጥ ነበርኩኝ አባዬ አውሮፓ መሄድ ስለቀረ ኬክ አመጣልኝም እኮ አሁን እያልኩኝ ነበርና፣ አስተማሪዋ ድንገት መጣ እኔን ጠየቀችኝ። ስለዚህ መብራት የሚያስተላልፈው ምን ይባላል ስትለኝ የመብራት ኃይል ነው ብያልኳት፣ እዚያን ሁላቸውም ሳቁብኝ ስትላት እንግዲህ ወይዘሮ ማርታም በጣም ከት ብላ ነበረ የሳቀችባት ማለት ነው። አንቺ ለምን እንደዚህ አይነት ነገር ታስቢያለሽ? ለምን ትምህርትሽ ላይ አታተኩሪም? ስትላት እኔ ፈልጌው አይደለም ሃሳቡ በራሱ ነው የመጣብኝ ነበረ ያለቻት የሚገርመው ነገር እና አንዳንድ ጊዜ በማይሆን ነገር የሰው ሃሳብ ይሰረቃል ሆኖም ግን መጨረሻ ላይ እውነቱ ሁሉ እየወጣ ነው የሚገኘው። እንደዚሁም ደግሞ እቺ ልጅ እኔ ጨጓሬን አቃጥለው ሊገሉኝ ነው ልጆቹ በቃ አልች ዋልኳቸውም እያለች ነበረ ወይዘሮ ማርታ። አቶ ደረጀ አቶ ደረጀ ምን አለብሽ አንቺ? እኔን ብትሆኝማ ተቃጥለሽ ትሞች ነበር እስካሁን እያላት ነው። አይ ደረጀ አንድ ቀን እናት ሆነ ብትሞክረው እያለችው ነበር። አይ አንቺም አባት ሆነሽ ብትሞክሪው ታይልኝ ነበር። ይንቃጠሉ አንቺ እኮ ዛሬ ልጆቼ በሉ ጠጡ አማረባቸው እያልሽ ነው መታሰቢው። እኔ ግን ለወደፊት ሲያድጉ ምን ይሆን ይሆን ምን መሆን አለባቸው ብዬ ብዙ ነገር አስባለው እያለ ነበረ የሚገኘውና ነገር ግን ዳጣ ከናታን ጋራ ይኸው ነገር እንዳላቸው አቤቄል እንደደረሰችባቸው አቤቄል ደግሞ ምንም ነገር ሳታይ እንደዚሁ ነገሮችን እንዳላወራች ትነግረዋለች ማለት ነውና እሱም እንግዲህ ይሄ ነገር ውሸት ነው አቢቄል በጣም ራስ ወዳድ ና ባለጌ ልጅ ሆናለች፣ ስትል እንግዲህ ልጄንማ እንደዚያ አትላትም ነበር ያለችው። ልቁንስ ፎከስ አድርጊባት ነበር ያለችው። አይ የልቁንስ አንተ ናታንና ዳጣ ላይ ፎከስ አርግባቸው፣ ተከታተላቸው በማለት ነበር ያለችው። እኔ ናታንንም ዳጣንም አምናቸዋለሁ፣ አቃቸዋለሁ ነበር ያለችው። አይ እንግዲህ እኔ ስራዬ የማድረሰው መናገር ነው። ይሄው ነግሬሃለሁ። አንተ ግን አይንህን ጣልባቸው፣ እነኚህ ልጆች ላይ አይንህን አታንሳ። አብረው ነው የሚውሉት አንድ ክላስ ውስጥ ነው አብረ የሚውሉት እያለች እየነገረችኝ ነው በማለት እንግዲህ ሳታይ የሰማችሁን ትላለኝ። ና ናታን እንደዚያ አይነት ሰው አይደለም ነበር ያለት ና ነገር ግን ለወደፊት እኮ እንዴት ነው አንቺ ናታንን የጠረጠርሹው? ናታንን እኮ ለወደፊት ካበቀል ጋር አጋብት ናቸው ድርጅቶቻችን መሪ ይሆናሉ ወራሾቻችን ይሆናሉ እያልሽ ነበረ እያላት ነበር ና ግን እንዳት ገፋፊያት ልጅቷን ብይሻለሁ ነበር ያላት። እናሱም እውነትም ደግሞ እሷ ልጅቷን እየገፋፋቻት ነው ያለችው ማለት ነው። ልጁ ግን ምንም አይነት ቦታም ፍቅርም የለውም ለእሷ ና፣ የእናትየዋ ግፊፊም አለበት ና ስለዚህ ግን እንዳት ገፋፊያት ፍቅር በፍቅር እንጂ በግዴታ በግፊት የሚሆን ነገር የለም። ስለዚህ ናታን ደግሞ ብዙ አብሮ ይኖራል። ስለዚህ ነገር ምንም አትጠርጥሪ ነበር ያላት ና ናታን ግን በጣም እየተጨናነቅ ነው ብዬ ነው እዛ ቤት መመለሰው እንዴት አይናቸውን አየው እማ ዬና ባዬ ቢሰሙ እኮ የመጨረሻ ነው ከዛ ቤት የመባረረው፣ እያለ ይገኛል ማለት ነው። ነገር ግን ክፍሉን ሰግቶ ብቻው ነበር የተቀመጠው። አለወትሮ እና ሰላምም እንግዲህ መታ ምን ሆኖ ያሉ ወትሮ በረዘክት የተቀመጥከው? ብትለውም አይ ዝም ብዬ ነው ነበር ያለው። እና እንግዲህ ዳጣም እየጠየቀችህ ነበረ፣ የት ሄዶ ነው ብላ ዛሬ ደግሞ ትክክል አይደለችም፣ ተረብሻለች። ምን ሆና ነው ተናደብኝ? እንዲ አይ አልነግርሽም፣ ግን የሆነ ችግር ተፈጥሮ ነው በማለት ይላታል። መጨረሻ ላይ እንግዲህ ምን ተፈጠረ የሚለውን አብረን እናያለን። እዛው ድረስ ጀርሰንብቶልኝ ላይክ አርጉኝ ፈልጌው